አራት ወሳኝ ነገሮች። መዳም ቤት ኮንትራት ሆናችሁ ጠፍታችሁ የምትሰሩ አራት ወሳኝ ነገሮች። እነዚህን ስህተቶች በጭራሽ እንዳሰሯቸው ላይቀርላችሁ ነገር በአጥንታችሁ ነው የሚያስቀራችሁ፣ እነዚያ አራት ስህተቶች ሲሰሩ ማለት ነው። ስለዚህ እስከ መጨረሻ አብራችሁን ከቆያችሁ እነዚህ አራት ሲስተሞች እጅግ በጣም ይጠቅማችኋል። ነባር ቤተሰቦቼ ከልቤ እያመሰገንኳችሁ ላይክ አድርጉኝ ይላችኋለሁ። አዲስ የመጣችሁ ደግሞ ላይክ ሼር ሰብስክራይብ ማድረግ እንዳትረሱ ለብዙ ቶቻችሁ እንዲደርስ እኔ ምንጊዜም ኩሻዬ ትታረቁ በኋላ እናንተ ባይኔ ላይ መጣችሁ ቦግ ብልጭ ስትሉብኝ ወደ እናንተ እመጣለሁ ማለት ነው። እኔን ከተከተላችሁ አትጎጡም፣ በምንም ነገር በገንዘብ አያያዝ ይሁን በስራ በኩል ይሁን ወደ ላይ በጣም ትጠቀማላችሁ፣ መቶ ፐርሰንት ማለት ነው። የምጠቀማቸው ነገሮች ነው የምነግራችሁ። የሰራቸውም ስህተቶች አሉ አሁን ግን እነዛ ስቶች ስለተኮኝ፣ እነዚህ ቀጥታ አራት ነጥቦችን ልንገራችሁ። አንደኛው ከአረቦች ጋር አደራ ላይ ካድርጉ። አንደኛው ከአረቦች ጋር እንደዚህ አትጠማመዱ፣ እንደዚህ አትጠማመዱ፣ እልህ አትጋቡ። ክብራችሁን የሚነካ ነገሮች ካደረጉባቸው አረቦች ሁለት ወይም ሶስት ቃላቶችን ወሳኝ የሆኑ ተኩሱባቸው፣ ተናገሯቸው። እነዚህ ቃላቶች ለሁለተኛ ጊዜ እንዳያደርጉባቸው ከዛ ባሻገር ሺህ ጊዜ ብትለፈልፍ ስታወሯቸው እልክ ስትያያዟቸው እንደዚህ ስታረጓቸው ወሬ ባበዛችው ቁጥር እናንተ ምን አድርጌ ላድክማት፣ ምን አድርጌ አደብ በአድ ብች ነው የሚሉት። አንዳንዶቹ በአድ ብች ብትሹፊን ነው የሚሉት። ወላሂ እውነቴን ነው ምላቸው በአድ ብች ብለው ያልተሰበረውን፣ ተሰበረ፣ የጸዳውን፣ አልጸዳም፣ ቆሸሸ፣ አታጸጂም፣ ቶሎ አልሰራሽም፣ ለምን አልሰራሽም እያሉ ሲጥል ያደርጓችሁ ነው። እናንተ ደግሞ መስራታችሁ አይቀርም። በቀን ውስጥ እንደዚህ ሳትቆሙ ራሱ ባያስቆማችሁ ራሱ መስራታችሁ ስለማይቀር እሺ ማለት ይበልጣል፣ ከሁሉም ነገር እሺ እንሻላ። ባታጠፉ እራሱ ሁለተኛው ባታጠፉ ራሱ እሺ ለቀጣይ አላጠፋም፣ ይቅርታ ክብራችሁ። ከክብራችሁ አይቀንስም፣ ከክብራችሁ አይቀንስም። እናንተ ግን ለእንደዚህ ነበር፣ እንደዚህ ነበር፣ እንደዛ ከሆነ እንደዚህ ነበር ምናምን ስትሏቸው ይብስባቸዋል። ሀቢብቲ ይብስባቸዋል። ስለዚህ ባካቸው እህቶቼ፣ እንዳትጎዱ፣ እነዚህን ነገራቶች ጥንቃቄ አድርጉ። ቀጥታ ወደ ሶስተኛ ሄዳለሁ። ሶስተኛው አረቦች ጋር ደሞዛችሁን ያጠራቀማችሁ ደሞዝ ሳትቀበሉ ወደ ቢሮ ውሰጅኝ፣ ምንም አይነት ነገር ቢፈጠር ወደ ቢሮ ውሰጅኝ እንዳትሉ። ደሞዛችሁ ለምን የአንድ ወር ብር አይሆንም? ለምን አስራ አምስት ቀን አይሆንም? ወሩን ሞልታችሁ ብራችሁን ተቀብላችሁ ልካችሁ ነው። ወደ ቢሮ ውሰጅኝ ማለት ካለባችሁ ወደ ቢሮ ውሰጅኝ ማለት ካለባችሁ ለምን አንደኛ እሷ ያልተሰበረውን ይሄን ሰብረሻል፣ ያልተቃጠለውን ስተኩሽ ይሄን አቃጥለሻል እያለች ብርሽን አድርጋ ትቆርጠዋለች። በንዴት ማትቆርጥ ራሱ ፈጣሪን ምትፈራ ራሱ ብትሆን ማለት ነው። ሁለተኛ ቢሮ ብራችሁ የቀረው ከዛ ከሴትዮ ስትቆራረው የቀረው ገንዘባችሁ ወደ ትሄዳል፣ ቀጥታ ቢሮ ይገባል። ቢሮ ከሄደ በኋላ ለምን አሁን ስራ አግኝተሽ አትሄጂም? ተፈትሸሽ ያ ብር ለምን ውስጥሽ ላትከችውም አውጥተው ይቀበሉሻል። ቢሮዎች እንዲህ ቢሞቱ አይሰጡሽም? አራት ወር ስድስት ወር ጠብቂ ብለው ያንን ብር አጭበርብረው ይበሉሻል። ብደውላቸው አንድ ስራ ከገበሽ በኋላ አያነሱም። አልከሰርሽም? ከስረሻል። አያናድድም? ያናድዳል። ስንት መጽዋት ከፍለሽ አስድተሽ የቆሸሸውን ፈትገሽ ያገኘሽውን ገንዘብ በአንቺ በራስሽ ሲስተም አልባነት ቢሮዎች ገንዘብሽን ሲበሉ ያናድዳል። እሷም ያልቆረጥ ያላቃጠልሽ አቃጠልሽ ያልሰበርሽ ሰበርሽ ብላ በንዴ ስትቆርጥብሽ ያናዳል፣ ያቃጥላል፣ ያበግናል። የመጨረሻው ወሳኝ ቪዲዮ ነው ባይዘው ወይ የመጨረሻው ወሳኝ ቪዲዮ ነው። ቤት የምትቀያይሩ እህቶች አንድ ነገር ልምከራችሁ። ምንም አስር ቤት ብትቀይሩ አረቦች አንድ አይነት ናቸው። ኢብስ ብሎ አንዱ ቤት ክላስ ሊኖርሽ ይችላል፣ ምግብ ሊኖርሽ ይችላል፣ ስራ ሊበዛብሽ ይችላል። ሌላኛው ቤት ስራ የለም፣ ምግብ የለም፣ የራስሽ ክላስ የለሽም። የምትኝው ሳሎን ነው፣ ማንም እየተረጋገጠብሽ፣ በራብ አንጀትሽ ደህና እንቅልፍ አትተኝም። አየሽ፣ ልዩነት ተመልከቱ። እኔ ከሚርበኝና ክላስ አልባ ቤት ምንም ስራ ሳልሰራ ደሞዝ ከሚከፍሉን ስራ የሚበዛበቱ ቤት ግን ምግብ እማገኝበት እምበላበት እምጠጣበት እርፍ ስራዬን ስጨርስ እርፍ ብዬ ጥሩ እንቅልፍ የምተኛበት ቤት እመርጣለሁ። ማስተካከል የምትችሉት እናንተ ናችሁ። በጣም ስራ የሚበዛበት ቤት ታስተካክሉታላችሁ። እንዴት እናስተካክለዋለን ካላችሁን፣ በጣም ትላልቅ ቤቶች አሉ። በጣም ስታቸው ያስፈሯችኋል ኢቃማቹ እስኪሰራ ድረስ እነሱ እንደሚያዟቸው ስሩ። ችግር የለም ኖርማ ነው። እሺሺ እንሻላ እያላችሁ ማለት ነው። ኢቃማቹ ከተሰራ በኋላ የቆሸሸውን ያልቆሸሸውን ቦታ ሽንት ቤት ሆነ መጅለሶች ሆነ አታጸዱትም። ዝም ብላችሁ ረትባችሁ፣ የወደቀ ነገር ካለ ለቅማችሁ፣ ቆሻሻ ጨምራችሁ፣ ዋና የቆሸሸውን የሚያዩት የሚቀመጡበት የሚውሉበትን ቦታ በደንብ ታጸዳላችሁ ማለት ነው። አረቦች በማየት ነው እንጂ ይሄ ነገር አልሰራችም ብለው እያሸተቱ አይሄዱም። ግን ሳሎን ላይ ተቀምጠው ሻይ ቡና የሚሉበት ምናምን የሚበሉበት ቦታ የሚጠጡበት ቦታ በደንብ ማጽዳት መቻል አለባችሁ። በደንብ የሚጠቀሙት ሽንት ቤት በደንብ ፋ አድርጋችሁ ማጽዳት አለባችሁ። ግን መጅለሶች ምናምን የልጆች ሽንት ቤት ምናምን አሁን ብዙ ጊዜ በደንብ አይቆሽሽ። ልብሳቸው ምናምን ሊጥሉ ይችላሉ። እነዛን ልብስ አውጥታችሁ ሰላ ላይ ከታችሁ አልጋቸውን አንዴ ከተረተበ ሊተረማመስ ይችላል። ግን አትፈትጉት። ብድግ ብድግ ብድግ ረተብ ረተብ ረተብ አድርጋችሁ ተው፣ ሰርታችኋል ማለት ነው። በሲስተም ተጠቀሙ። ቤት በመቀያየር ምንም አይነት ለውጥ ልታገኙ አትችሉ። ሌላኛው ቤት ምናልባት ልጅ ያለበት በጣም ብጥብጥ ያለ ቤት ነው፣ ነገር ግን በጣም ብዙ ጥቅም ያለበት ቤት ነው። ተከብራችሁ ምግብ የምትበል አብዛኛው። ቤት አሁን ልጅ የሌለበት ቤት ምግብ የለም። ብዙ ጊዜ አሁን እኛ ልጅ ያለበት ቤት አንሰራ ምናምን እንላለን አይደል? ግን ልጅ የሌለበት ቤት ምግብ የለም። ምክንያቱም ሁሉም ወጥቶ ይበላል። እናንተ ናችሁ እዛ ሆዳችሁም አድሮ አንጀታችሁ አድሮ እንትን የሚለው ምደቦት ምትራቡት ማለት ነው። አንዳንድ ቤት ደግሞ አሮጊቶች ናቸው። አሮጊቶች ደግሞ በጣም እንግዳ ይበዛል። አንዳንዴ እንቅልፍም ሊከለክሉ ይችላሉ። ግን ደሞዛችሁ በስንት ሰር ታገኛላችሁ፣ ማታ እንቅልፋችሁን ትተኛላችሁ። እና በዚህ መልኩ ነው የሚሰራው፣ ቤት በመቀያየር ምንም ድስት ቢለዋወጥ ወጣ ያጣፍጥም የሚባል ነገር አለ። ልክ ቤት መቀያየር አረብ ሀገር ላይ ቤት መቀያየር፣ ድስት ቢቀያየር ወጣ ያጣፍጥም ነው። ጉዳ እንደ አይነት ነገር ነው። ስለዚህ ለነበረን ቆይታ እጅግ በጣም አድርጌ አመሰግናችኋለሁ። ወዳችኋለሁ። አከብራችኋለሁ። ኑሩልኝ ኑሩልኝ። እናንተ እኮ እንዴት እንደምወዳችሁ ብታውቁ ከልቤ ነው፣ ወላ እውነት ነው። ወዳችኋለሁ ላላ ብዬ ባላችሁበት ቦታ ያላ ሰላም እዝነት ይውረድባችሁ። በቀጣይ ደግሞ ባሪ ቪዲዮ እንደምንገናኝ ተስፋ አደርጋለሁ።